እንደዛ ነው። በትግርኛ ሳውዲ ያለሽ የዘፈንሽን ዘፈን ታስታውሻለሽ? በክራሩ እስቲ ተጫዋቹ፣ እስቲ ተጫዋቹ ደግሞ ደግሞ ሰላም። አሁን እኮ ብልፅግና ነው። ትግሪ ገብቷል። መቀሌ ምን ያስፈራል? እንደዛ አራት ኪሎ እሱ ዝሮ ዝሮ ስራ እንደዛ ነው። ግጥም ከአብርሃም አብርሃም ይሻላል። በቀደም ያልሻትን በያት እግዚአብሔር ሳውዲ ያለ ነገር ቤተ መንግስት ገብቷል። አዲስ አበባ ባይዝ ፓርላማ ላይ አልገባንም እኮ። ገና አልተሳተፍንም። ገና ብልጽግና የለም። ትግራይ የለም። ምን እያልክ ነው? እናቴም ፓርላማ ላይ እኮ ትግራይ ተወካይ የለም እ እም እየቀለድክ ነው። ጌታን ከድር የለም። እንዴት ተብሎም ነው ታዲያ ጌታቸው የሚሟገተው ደብረ ጽዮን ጋር እሱኮ የትግራይ አስተዳደር ነው እንጂ ትግራይን ወክሎ ፓርላማ አልተቀመጠም። እስካሁን አልተቀመጠም። ገዥ ፓርቲ ብልጽግና ነው። በልጽ ጓል ምንድን ነው? ሌላ የምታወራው አንቺ መቼሽ አባቴ፣ አንቺ ዋናው መበልጸግሽ ነው በቃ። በልጽ ጓል ጌች፣ በልጽ ጓል፣ ስልጣን ጓል። እዚ ደግሞ አልታዘዝም ማለት መብት ነው፣ መብት ነው። በብልጽግና ልመረም አልታዘዝም ማለት መብት ነው። የአማራ ህዝብ ትግል ይወጣል። ሰሚ በቃ በቃ፣ ፖለቲካውን ተይው እና አዲስ አበባ። እንዴት አዲስ አበባ? ይህም ፀጉራችን እየፈተል ነው። አቁመናል። ፀጉራችን ይሄ እየፈረስን ነው የሚባለው፣ እየፈተልን ስማ፣ እየፈተልን ነው አይባልም። መፍተል እንትን ነው ጥጥ ነው። እየፈረስኩ ነው። እየጠጣ ነው። ምንድን ነው የምጠጣው? አይ ረመዳን ሳይደርስ ቶሎ ቶሎ ጠጣኖ ነው። ያኛውን በዛኛው በኩል ያለው ሰብ አዲስ አበባ አዲስ አበባ ማለት ነው። ኖ በዛኛው በኩል በዛኛው በኩል ነው ያልኩ። በዛኛው በኩል ፓወር ባንክ ነው ያለ። አንተ ድንጋይ ተወሱ። እንዲህ ድብቅ እያልክ ፉት የምታደርጋት ነገር እሱ ስኒ አይመለከተኝም። መብራ ቀፍቶብኝ ነው። አንተ ዝንጀሮ፣ ስማ ብቻ አንዱ መትኖሮ ቤት ተከራይተን ከቤተሰብ ቤተመንግስት? እየቀለድክ ነው አይደል? ቤተመንግስት ማነው የሚያስገባ አንተን? አራት ኪሎ ነው ዝንጀሮ። እኮ አሁን እዚህ የሱ የኢትዮጵያ ወጣቶች ምናምን ተወካይ እኮ ስብሰባ ያረኩበትን ቪዲዮ ላይ ይሁን ይህ አፍሪካ ሕብረት ወጣቶች ምናምን ምናምን ብለህ በቀደም የመጣው ታበል እንደዛ ቆላዩ አለው ሽሞት ነው። እየቀለድክ ነው ወይስ እውነትን? ቀልዳልጋ ላይ ነው ታፕታፕ አርጉ። ምንድን ነው ታፕታፕ የማታርጉ ኮፒሊንግ ከርጉ ታፕታፕ አርጉ። ምንድነው ታፕታፕ አርጉ ስክሪን ይሄ ምን ቀል ድንድሞ አንተ እስክሪኑን ታምታፕ አርጉት ኮፕሊንክ አርጉ። ካልሆነ የምሬ ኮንጅ ውስኪ ሌላ ደስ የሚል ጅው ያንጣና በቃ ትንሽ እንፍታታ እና አዲስ አበባ ኑሮ እንዴት ነው? ኑሮ እንዴት ነው? አሪፍ ነው አዲስ አበባ ኑሮ። ካሽ ነው ሁሉ ነገር ምን አየሩ በቃ ይልል በቃ ይሰጠን። ምን ባይኖርም ትኖራለሽ ሸገር ላይ ጌታ ምን ምቹት ነው ሰው ዝም ብሎ ነው የሚያማርሩ፣ ዝም ብሎ ነው የሚያማርሩ። አዲስ አበባ ዝም ብለህ አራት ኪሎ ሜትር ሂደህ አራት መቶ ብር ይላል። በቃ ደግሞ እዚህ ሦስት መቶ ብር ነው። በቃ ትኖራለህ በቃ እኛ እኮ ዝም ብለን እኮ ከድር እና ውጭ ሀገር በሸገር ላይ አስራ ሰባት ሺህ ብር ሁለት ክላስ ተከራይተን በ የሌለ በወሩ አንድ ሺህ ብር አታስገባ አልቃዛ በቃ በፈጣሪ እያመስግን አልቃሻ ህዝብ ካፌ እያስተናገደች የሰባት ሺህ ብር ቤት ትከራያለች በቃ ሩ አስበዋል፣ በየወሩ ምን ያክል ገንዘብ ሴፍ እንደምታደርግ በሁለት ዓመቷ መኪና ገዝታ በቅ የሌለ አረታፕና ርግ ቤተሰብ እና ሰው ዝም ብሎ ነ እዚህ ሶሻል ሚዲያ ላይ የሚያማርር በናት ኑሮ ውድነት ምናምን ይላል። ዝም ብሎ እኮ አሁን የኤርትራ ብር ይገርመሃል። ድሮ በአንድ ኬሻ የኤርትራ ብር በእኛ አንድ ብር አንድ ኬሻ ነበር። አሁን የኤርትራ ብር ደግሞ አንድ የኢትዮጵያ የኤርትራ አንድ የኤርትራ ናፍቃ ናቅፋ አሁን ስም ብር ከሰባ ምናምን ሳንቲም በኢትዮጵያ እየተመነዘረ ነው። ከዚህ በላይ እድገት አለ። እንደ ዶላር የኤርትራ ድሮ በአንድ ኬሻ ናቅፋ አንድ ኢትዮጵያ ብር ነበር። አሁን መቶ የኤርትራ ብር እኮ በኢትዮጵያ ስምንት ሺህ ሰባት መቶ ብር ምናምን እየተመነዘረ አንድ ናቅፋ ስምንት ሺህ ብር አንድ ሺህ አንድ መቶ መቶ የኤርትራ አንድ መቶ ነው። አንድ መቶ ስምንት መቶ ምናምን ብር አንድ ብር ዝም ብሎ ነው የሚያማርረው። ብልጽግና ላይ እኮ ነው እናቴ። ድሮ የሶማሌ ብር አሉ በባጃጅ ጭነ በባጃጅ ጭነ ሁለት ሶስት ኩንታል ጭነ የኢትዮጵያ እንድ በኬሻ ሁሉ ሶስት አራት ኬሻ ቆጠረ ማለት አሁን እንግዲህ የሶማሌ ብር እኛ በኬሻ ቆጠረ። ምንድን ብር ነበር የሚባለው? በፈረንሳይ ምናምን ነው የሚጠራው ፍራንክ ምናምን። አንድ ፍራንክ ስንት ነው ኢትዮጵያ? ይባል እሱን፣ ጎግል አድርግ እንጂ። ቀልድ ሳይሆን የኤርትራ ብር ቀልድ ይሆናል። እኔ በጣም ግርም ያለ ነገር ኤርትራ ምን ያክል መጥቃለች። በቃ ሸላሳይ ጉድህ ዝም ብለዚህ ኑሮ የምታማርር ችግር ሙሉ ጨዋታ ሲወራ ቁም ነገር ሲያወራችሁ ብልጽግና ባይም እያለ እንግዲህ ያምል አንድ ኤርትራ ናቅፋ ስምንት ብር እየተመነዘረ ከዚህ በላይማ ብልጽግና የለም። ወደ ሌላ ሀገር ለሚሄድ ምናምን አልሞከርክም? ምን ላረግ ነው የሚሄደው? እችን የመሰለች ሀገር ትችያማ አለ መብራት። በመብራት ሆናለች አሉ። ሕንፃው ሳይቀር የእግረኛ መንገድ ራሱ መብራት ነው መብራት። ደመወዝ ታብታብ እያደረጋችሁ እስኪ ደመወዝ ክፈሉ። ታብታብ እስካሁን ግን ምንም ነገር አልተሰረቀሽም፣ ማለት ነው እና ሸዋሸዋ አልሰሩም ሞባይልን ስማ እንደ በፊቱ ሌባ ምናምን የለም ማለት ያ መሌ ነው። ቸገር ላይ ብር ብለን የምጽፈው ምን እና ምንዛሬ ላሳያችሁ። ቀድ ምናምን ሌላሳያችሁ ላይ ገብቻለሁ በደንብ ትደመሙበታላችሁ ብዬ ያስባለሁ ይላችሁ ሬና ኤሬ ሳይሆን ዋን ኤርትራያን ብር የኤርትራ ብር ስምንት ብር ከአርባ አምስት ሳንቲም የኢትዮጵያ ብር እያለቅ ነው። ሶማሌ እናርገው፣ ጨርቃችን ቀድል ማመቱ ሶማሌ፣ ሶማሌ ይኸውልሽ፣ ገብዶታል እግዚአብሔር እኩል ሆኗል። አልሶማሌ እንደውም ትንሽ እኛ በልጠናል። አልሶማሌ በጣም ሦስት ነጥብ ምናምን እኮ ነው ነው በልጥ ነው። ዜሮ ፖይንት ቱ ነው የሚለው ኦልሬዲ የእኛ ሀያ ሳንቲም አንዲት ሶማሌ ብር ማለት ነው። ተመስገን ነው የሚለው ኬሻ ነበር የሚመጣው ድሮ። አሁን አሻሽለዋል። አንድ ብር ይዘ መጡ። በቃ እየደረሰባቸው ነው። አሁን ኬሻ ይዘ ነው የምዞራት ከዛሬ ጀምሮ። ምን አሜሪካ ደርስብን

እኮ አሁን አንድ ኢትዮጵያዊ ወደ ኤርትራ መሄድ አይችልም፣ ቪዛ ጠይቆ ብላ ግን ቆይ መሰደድ አትችልም። አሁን አሁንን ሁን ቪዛ ጠይቅ የኤርትራ ኤምባሲ መሄድ አልችልም። እንደ እድል ነ ምናልባት አሁን የሆነ ምንድነው ስሙ አሜሪካ ነ የሚደረገው በእንደዚህ አይነት መልኩ ዲቪ ምናምን ነገር እኮ ዝም ብለህ ብድግ ብላ ትሄድም ኤርትራ ማለት ነው። ምን አባ ምትን ሚትሄድ አሜሪካ አሜሪካ ባላይ ሆኖ ለኤርትራ ዝንጀሮ የምርኝ አሁን ከአራት ከአምስት ዓመት በኋላ ታይታ ቻይና ገብታ ኤርትራል አንተ አሁን እሱ እንደገና ወይ ለልጁ ስልጣን ይሰጣል ወይ አሪፍ ሩዋንዳ ጥሩ መልስን የሰጠች ግና አሁን ላይ ፖልካጋሚ ግን እስኮ ዲክታተር ነው ይባላል። አንተ ጋሚ አጋሚ ፖልፓጋሚ ነማርል አሁን ላይ ነው። ፖልፓጋሚ ሳያልች ጋር እሱ ጥሩ ነው፣ እየሄደ ነው። ከሱ በኋላ የመጣ ሚገር ሚገርም ለውጥ ላይ ያለ መንግስት ነው። ኢሳያስ የማሊ ማሊ ማሊ ማሊ ይሄ ወጣቱ ልጅ ነው። ኢሳያስ ማለት ነው። ደግሞ ይሄ አፍሪካ ውስጥ ማሊው በሁለተኛ ደረጃ ነው። ማሊው አዳምጠኝ፣ የወጣቱ ልጅ አፍሪካ ውስጥ ጠንካራ መሪ የሚባለው ቁጥር አንድ ኢሳያስ አፈወርቂ፣ ቁጥር ሁለት ደግሞ የኬንያው እሱ፣ ይሄ የማሊው ደግሞ ሶስተኛ ደረጃ እኮ። መካከል አላጠናም ማለት ነው ኢብራሂም፣ አንተ የለም እኮ አንተ። በስድስት ዓመት በሰባት ዓመት ውስጥ በውትድርና ዓለም ውስጥ መተህ እንዲህ አይነት ለውጥ እኮ ታይቶ አይታወቅም። የሚገርም ሰው ልጅ እኮ ነው። እና ሀገራችንም እኮ በስድስት ዓመት ነው፣ ሰባት የሩዋንዳው የሚገርም ነው። በጣም ደግፈው በቃ እንደውም አፍሪካን ሙሉ ለሙሉ ቢገዛ ደስተኛ ያለ የሩዋንዳው መሪ ማለት ነው። ድፍን አፍሪካን ያቺን የሞተች ሀገር እርስ በርስ ያ ሁሉ ህዝብ ተጨራርሶ ስለ ያችን ሀገር በኢኮኖሚ ማንሰራራት የሚገርም ለውጥ ላይ ያለ መሪ እኔ እንደሱ አይቻላል፣ ጎበዝ ነው።

በህገወጥ መንገድ ወደ ኤርትራ መግባት ምናምን አይቻልም ወይ ወይ ወደ ኤርትራ በህገወጥ መንገድ ሄድ ምናምን አይቻልም ሞክር ሂድ አይቻልም ወይ ያልኩህ አንተ ሀገር ያለው ለመለወጥም ኤርትራ በጣም አሁን ወደፊት ተስፋችን የኤርትራና ጎረቤት ሀገር ኤርትራ አሁን እዚህ አውሮፓ ምናምን ዝም ብለህ ኤርትራ ነው የምትሰድደው። እንሻላ ከመሰደድ በፊት አብይ አህመድ ወደ አሰብ ነው የሚያዘምት። እና አሁን ከሳውዲ ወደ በየመን አድርጌ ወደ ኤርትራ ልሰደደ ደግሞ ቋንቋ ይችላል። ኤርትራ ቋንቋ ትግርኛ ይሻላል። ወደፊት አሁን ኤርትራ ንትሰደደው መላ ኢትዮጵያ እኮ ነው። እናቴን እኔ ተመቸኝ፣ ትግርኛ ቋንቋም ስለምችል እግባባለሁ። ገባ እናንተማ ቤተሰብ ናችሁ፣ ወንድማማቾች ናችሁ። እድሜ ለሚባ ለ ለኛ እንጂ